ቅዱስ አሐዱ አምላክ አማራት ነው። ከዚህ በኋላ ከእግዚአብሔር የታዘዘው ሆነ እስክንድርያ ታናሹ አርዮሳዊ ቆስጠንጢኖስ በነገሰ ጊዜ አርዮሳዊ ጊዮርጊስን በእስክንድርያ ሀገር ሊቀጳጳሳት አድርጎ ሾመው። ሐዋርያዊ ቅዱስ አትናቴዎስንም ከመንበሩ አሳደደው። ይህ አርዮሳዊ ጊዮርጊስን በማልሞት ወንበር ላይ ሲቀመል፣ ያን ጊዜ በአርዮሳውያንና በእስክንድርያ ምእመናን በመካከላቸው ታላቅ መተላለቅ ቆላል። ሃይማኖታችን ቅናን ወሽንራን ከቢጎን ነው። በጌታችን ኢየሱስ ክርስቶስም ተገደሉ። ከዚህ በኋላ ግን አሊዮሳዊ ጊዮርጊስ እና አባ ቴዎድሮስ እሱ አሊዮሳዊ አለ ተከራክሮ እንደሚያሸንፋቸው ከቅዱሳት መጻሕፍትም ማስረጃ በማምጣትና በማስፈረድ ያሳፍራቸው ነበር። ያን ጊዜ ይህን መነኩሴ አባ ቴዎድሮስን ይዘው በየአይነቱ በሆነ ስቃይ እንዲያስቃዩ ታዘዘ። እንዲሁም አደረጉበት፣ ግን ምንም ምን ጉዳት አልደረሰበትም። ከዚህ በኋላ ኃይለኞች ሯጮች በሆኑ ፈረሶች ላይ እግሮቹንና እጆቹን አስሮ በሰፊ ሜዳ ውስጥ እንዲያስሮጣቸው አዘዘ። ይህንን ባደረጉ ጊዜ የዋሳቁ ሁሉ ተበታተሱ። ራሱን ተቆረጠች። እነዚህም ሁኖ ነፍሱን ለእግዚአብሔር እጅ ሰጠ። ሶስት ጊዜያትንም ተቀዳጀ። አንዱ ድንግልናውን ጠብቆ ስለመመንኮሱ፣ ሁለተኛው ሃይማኖትን ስለማስተማሩ እና ተከራክሮ መናካንን ስለመመለሱ፣ ሶስተኛውም ስለቀናጭ ሃይማኖት ደሙን በማክሰሱ ነው። ከዚህም በኋላ ሊበራ የተቆራረጡና የተፈተሙ ዋሳቱን ሰብስበው በሳቱን ውስጥ አደረጓቸው። በዚህ ዕለት መታሰቢያ በዓሉን አደረጉ። ለሌሎች ቅዱሳን ሁሉ የምስጋና ድርሰትን በሮማይስጥ ቋንቋ ይደረሱለት በጸሎት በጻፋቸውም ውስጥ ጻፉ። ለእግዚአብሔርም ምስጋና የሆኑ እኛን በዚህ ሰማይ ተሰቦት ማያን መለከቱን ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለቀ ዲወደር ወስመለኮስ በሱራይ ጋር ዋይዳው በእግረፈረ ሰማይ ለበጻቱ ፍሉ አምሳ ለነፋስ። ለማዓባልከ ተመጥራ ለእንተሰራ ለትሪስ እግዚአብሔር አስተከሰና ባግዲት ሰና ወበዛቲ ዕለት ተስካሮ ኩል አርባ ሰማዕታት ዘሀገረ መሪውጥ ወካዕበ አርባ ሰማዕታት ወገብረ ክርስቶስ በዚህ አርባ ሰማዕታት እና የሌሎች አርባ ሰማዕታት ገብረ ክርስቶስም ጋር በዛ እስና በዚህ ታማን ሀርዋግና ባቆስ የተባሉ አገር የሀገር እስና አራት መባለንት የረፍታቸው መታሰቢያ ነው። ሊዩ ቅዱስ አለ እስና ሀገር ምሰሶዎቿ ነበሩ፣ ጻፊዎቿ ነበሩ። ለብዙዎች ድዎችና ምስኪኖች መሰውቱ ነበር። ወደዚያች ሀገር መኮንን ዋሪዋ ንስዳ ከኛ በተመለሰ ጊዜ እኛ ክርስቲያን ነን ክሪዋና ሰማይና ምድር በሰንዱበት በጌታችን በኢየሱስ ክርስቶስ እናምናለን በማለት በፊት በፊቱ እየጮሁ ተቀበሉ። ጣሪያኖስም ሰምቶ በየራሱ በሆነ ስቃይ አሰቃያቸው። ከዚህም በኋላ ራሶቻቸውን በሰይፍ ቆረጠ። የምስክርነት ግ ተቀበሉ። ለእግዚአብሔር ምስጋና ይሁን። በረከታቸው ከኛ ጋር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ። በዛቲ ዕለት አባ አበስ አበሳ ኪሩ ቅዱስ ሰባት ቀን ከዲን ከምትባል አገር ቅዱስና ቡ ዲላ በሰማዕትነት ሞታ